እንዴት አላችሁ ቤተሰቦች፣ የተለመደ ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። ሁላችሁም አብረን እዚህ ደርሰናል። ወደፊትም ብዙ ጉዳዮችን አብረን የምንሰራ ሰዎች ነን። ቤተሰብነታችን አብሮ የሚቀጥል ሰዎች ነን። እጅጉን አመሰግናችኋለሁ። ይህን ስል በጣም በትክክል ማመስገን ስላለብኝ እናንተ አብራችሁኝ እስካሁኑ ስለቆያችሁ ወደፊትም ኢነርጂ ሆናችሁ እንደምትቀጥሉ እርግጠኛ ስለሆንኩኝ ነው። እና እጅጉን አመሰግናችኋለውኝ። ዛሬ በጣም ዓለም ላይ ደስ የሚያሰኝ ዜና ተሰምቷል። ይህ ዜና ምንድነው? የጋዛው ጉዳ ጉዳይ ተረጋግጧል። ጋዛ ጉዳይ ተረጋገጠ ማለት በፍልስጤም ሰላም ይሰፍናል። በፍልስጤም ሰላም ሰፈነ ማለት ላለፉት ሁለት አመታት ከሶስት ቀናት ያየናቸው እጅግ አስፈሪ የሚሳኤል ማዕበል የቦምብ ማዕበል አሁን እንግዲህ ወደ ሰላማዊ አየር አካባቢ ይለወጣል። ስለዚህ ከዚህ አንጻር እጅግ በጣም መልካም የተባለው ዜና ነው የተሰማው። ዛሬ እስራኤል ጦሯን ከጋዛ ማስወጣት ጀምራለች። ይሄኛው በጣም ትልቅ ሙቭ ነው። ይሄንም ተከትሎ አለም ላይ ያሉ መሪዎች በበጎ እየተመለከቱት ይገኛል። ነገ ከነገ ወዲያ ይችላል የሚለውንም በበርካቶች ዘንድ በጥያቄ ምልክት መልክ ሲነሳ ነበረ አሁን ባለ ሁኔታ ግን የእስራኤል ሀይል እየወጣ ይገኛል ከጋዛ እንግዲህ ለሚቀጥሉት ሰባ ሁለት ሰዓታት ወይም ደግሞ ሶስት ቀናት ውስጥ የ ጋዛ ኃይሎች ሀማስ ሁሉንም የእስራኤል ታጋሾችን ይለቃል ማለት ነው። እስራኤልም ደግሞ ሁለት ሺህ የሚጠጉ ፍልስጤማውያንን በተለያየ ፖለቲካ በተለያየ አጋጣሚ ከዚህ በፊት በነበሩ ጊዜያትም እንደዚሁም ደግሞ በሁለት ዓመቱ ጦርነት ውስጥ የተያዙ ፍልስጤማውያንን ትለቃለች እና የመልቀቅና የመያዝ ጉዳይ ወይም ደግሞ ተኩስ አቁም አሁን ተግባራዊ መሆኑን ብቻ ሳይሆን ትልቁ ነገር ከዚህ በኋላ የሚኖረውን ውጥረት መልኩን የቀየረና በጎ አይነት አመለካከት እንዲኖር በር የከፈተ ስለሆነ በበርካቶች ዘንድ በጣም በመልካም ዘንድ በመልካም ሁኔታ እየታየ ይገኛል። የጋዛ ያለው እንቅስቃሴ ብትመለከቱት አሁን እጅግ በጣም ሰላማዊ የሆነ የጋዛ ሰዎች ወደ ላይ ማለትም ከዚህ ካህኔ ነው እስከ ራፋ አካባቢ ወደ ሰሜን ጋዛ በመመለስ ላይ ይገኛሉ። እንግዲህ እዛ ሲመለሱ በእርግጥ የፈረሰ አካባቢና ከተማ ነው የሚገጥማቸው። ያም ሆኖ የጥይት ድምጽ የማይሰማበትን አጋጣሚ ፈጥረው የሚኖሩ ከሆነም ደግሞ በጣም ትልቅ ትልቅ የሚባል የፖለቲካ አውድ እንደተፈጠረ ይቆጠራል። ለዚህ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ምንም እንኳን በዚህ በኖቤል ፒስ ፕራይዝ አማካኝነት ተስፋ የቆረጡ ቢመስሉም፣ ግን ትልቅ ስራ ሰርተዋል። እውነት ለመናገር ፕሬዚዳንት ዶናልድ ትራምፕ ከዚህ በፊት የነበሩትን ጉዳዮቻቸውን ብናስታውስ እንኳን ከእስራኤል ጋር የነበራቸውን ግንኙነት ይህን ጦርነት ለማስቆም የሄዱበት ርቀት አልነበረም በሚል ብዙዎች ሴቶቿቸው ቢቆዩም የሚተቸው ሰው ሁሉ አሁን የፈጠረው ነገር የለም። ምንም አንዳች የፈጠረው ጉዳይ የለም። እንደምታውቁት ሁላችሁም ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ደግሞ በጣም ሰላማዊ የሆነ ኢንቫይሮንመንት አለም ላይ እንዲፈጠር የሚያደርግ ትልቅ የፖለቲካ ቁርጠኝነት ወስደው ነው እንግዲህ እስራኤል በጋዛ የምትፈጽመውን ጥቃት እንድታቆም ያደረጉት። በዛ ላይ እንግዲህ ሀማስም ለመፍታት የግዴታ ለመፍታት ግዴታ ማለትም ታጋቾቹን ለመፍታት የተገደደበትን አጋጣሚ የፈጠሩት ራሳቸው ፕሬዚዳንት ዶናልድ ትራምፕ እንጂ ሌላ ሰው ማንንም አላየንም። እስካሁን ሌላ ሀገር ይህን ጉዳይ አድረገው ሲባልም አይተንም አናቅም። ይሞከራል፣ ሁሉም መግለጫ ያወጣል። መግለጫ ከመውጣት የተሻገረ አንድም ሂሳባዊ ስሌት ያለው ጉዳይ የፈጠረ ሰው አላየንም እና ለዚህም ነው ፕሬዚዳንት ዶናልድ ትራምፕ ትልቁን እርምጃና አቋም ወስደዋል፣ ሊደነቁ ይገባል እየተባለ የሚገኘው ምንም እንኳን ብዙ ጥያቄዎች ቢነሱም እስከ መቼ ሊቀጥል ይችላል የሚለውም ጥያቄ ቢኖርም አሁን ባለ ሁኔታ ግን በጣም ትልቅ ተስፋ የሚሰጥ ጉዳይ ተደርጓል። የፍልስጤም ሰዎች የፓለስታይን ሰዎች ከተለያዩ አካባቢዎች ወደ ጋዛ ሰሜናዊ ክፍል እየተመለሱ ይገኛል። የእስራኤል ሚሊትሪም ደግሞ ሲስፋየሩን ኢፌክቲቭ ነው ዘጠኝ ሰዓት ላይ ጀምሮ ወይም ደግሞ ከሰዓታት በፊት በቃ በግልጽ እንዳስቀመጠው ጦርነቱ ቆሟል። ተኩስ አቁሙ ኤፌክቲቭ ሆኗል። በፌዝ ዋን አማካኝነት ማለትም ፌዝ ዋን የሚባለው ምዕራፍ አንድ ፕሬዚዳንት ዶናልድ ትራምፕ ካስቀመጧቸው ሀያ እቅዶች መካከል የፌዝ ዋን መተግበር ተጀምሯል የሚል ሀሳብ አይዴፍ ከሰጠ በኋላ መግለጫ ከሰጠ በኋላ የፍልስጤም ሰዎች በተስፋ ወደ ሰሜናዊ ጋዛ እየተመለሱ ይገኛሉ። የጋዛ ሰዎች በነገራችን ላይ ተመልካቾች ይሄ ነገር ቀላል አይደለም። ምክንያቱም እንደምታስታውሱት ነው የሰው ልጅ ለሶስት ቀን ተኩስ አቁም ሲደረግ ከዚህ በፊት በነበሩት ጊዜያት ለሶስት ቀን ለአምስት ቀን እያለ ተኩስ አቁም እስከ ሰባት ቀን በቀጠለበት አጋጣሚ እንኳን ነገ ከነገ ወዲያ ጦርነቱ ሊቀሰቀስ እንደሚችል እርግጠኛ ሆኖ እንኳን ከደቡብ ወደ ሰሜን ይንቀሳቀሱ ነበር ሰዎች፣ ከሰሜንም ወደ ሀኒኑ ሲንቀሳቀሱ ነበር ሰዎች። የሰው ልጅ ለአንድ ሰዓትም ቢሆን ሰላም ይፈልጋል። ስለዚህ ይሄን ጉዳይ ቀላል አድርጎ ማየት አያስፈልግም። ይሄ የሰብአዊነት ጉዳይ ነው። ምክንያቱም አሁን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህን ስላሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሸናፊ ናቸው። ከዛ ደግሞ በሌላ በኩል ደግሞ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ባሻገር ደግሞ የሀማስ መሪዎች ትጥቅ ፈቱ አልፈቱ፣ እንደዚህ አሁን ፖለቲካል ፖለቲካል ሂፖክራሲ አያስፈልግም። የእውነት ነው መነግራችሁ። ይሄ የግብዝነት ይሄኛው በኤሞሽን ጉዳይ አይደለም። በትክክልም የሰው ልጅ ሕይወት ማረፍ ስላለበት በትክክልም የሰው ልጅ ከጭንቀት ነጻ መውጣት ስላለበት በግልጽ የሚያስቀምጥ ጉዳይ ስለሆነ በቀላሉ መታየት የለበትም እና ለዚህኛው ሎንግ ሊቭ ፎር ማን ነው ለፕሬዚዳንት ዶናልድ ትራምፕ እድሜ እድሜ ይስጣቸው። የሚባለውም ከዚህ አንጻር ነው እንግዲህ። ምንም ትራምፕ ትልቅ ስራ ነው ያደረጉት። ከዚህ በፊት በብዙ ጉዳዮች ልንተቻቸው እንችላለን። ስለ ኢሚግሬሽን፣ ስለ ተለያዩ ጉዳዮች በጣም አስፈሪ ጉዳዮችን በማድረግ ይታወቃሉ። ግን የጋዛውን ጉዳይ እኔ በታሪኬ ላለፉት ሁለት አመት የጋዛን ጉዳይ በዚህ ልክ የቋጨ ፖለቲከኛም ሆነ የጉልበተኛም ሆነ የሰላምም ሰው አይቼ አላቅምና በጣም ትልቅ ነው። ምክንያቱም ከኔ በላይ ይሄን ነገር የሚከታተሉ ሰው የለም። እኔ ዴሊ ነው መመለ የምከታተሉ ዴሊ ዋርሳ ፐን የሚለውን በየቀኑ ነው የምከታተለው። ስከታተል ደግሞ ግራ ቀኝ ተመልክቼ ነው እንጂ አንዳንዶች እንደሚነግሯችሁ ወይም ደግሞ እንደሚፈልጉት ሀማስ እንዲህ ስለሆነ እንዲሆነ አሸነፈ እስራኤል እንዲህ ስለሆነች እንዲ አደለም እንደዛ አይደለም። ዋ ዝ ሀፐኒንግ ኦን ደ ግራውንድ ነው። ስለዚህ ላለፉት ሁለት አመታት ሁሉም መግለጫ ሰጠ፣ ሁሉም ራሱን ለማዳን ተሯሯጠ። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ ትልቅ በር ከፈቱ። ረሲፕ ጣይብ ኤርዶጋንም ማስታወስ ትችላላችሁ የቱርኩን ፕሬዚዳንት አምሳ ጊዜ መግለጫ ሲሰጡ ነበር። ዘልዬ ካልገባው ሲሉ ነበር አልሆንም የኢራኑን ፕሬዚዳንት መሱድ ፐዜሽኪያን ህይወታቸውን ያጡትንም እነ ኢብራሂም ሬሲን ስታስታውሱም እንደዛው ነበረ። መግለጫ ይሰጣሉ። ራሳቸው አያቶላ ሀሊ ሀመኔ መግለጫ ሲሰጡ ነበረ። በቃ እስራኤልን ምናምን እንደዚህ እና ሄዝቦላ ምንም የተፈጠረ ጉዳይ የለም። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ጦርነቱ እናስቆመዋለን የሚል እንትን ነበራችሁ። ምንም አላየንም። ሰው ፕሬዚዳንት ዶናልድ ትራምፕ ይህን ማድረግ ችለዋል። ትራምፕን እስራኤልም ትፈራችኋለች። ትራምፕን ሀማስም ይፈራችኋል። ምንም ጥያቄ የሌለው የፕሬዚዳንት ዶናልድ ትራምፕ ትልቅ ሚና ነው የሚለውን ፐርሶናል ኢሞሽን ቢመስልም ትልቅ ጉዳይ ስለሆነ በዚህ ልክ ማየት ያስፈልጋል። እያንዳንዱ የማናውቀው ነገር እስከሌለ ድረስ እንግዲህ ዲስ ዊል ና ኢን አንቲል ኦል 48 አር ባክ ሆም የሚል የ እንግዲህ የ ከቴል አቪቭ በኩል የሚወጡ መረጃዎች አሉ። አርባ ስምንቱ እስከሚለቀቁ ድረስ አርባ ስምንቱ ማለት ሀያ ስምንቱ አስክሬን ሀያ ደግሞ በሕይወት ያሉ ሰዎች እስከሚለቀቁ ድረስ እንግዲህ ጦርነቱ አይቆምም የሚል ነው። እንግዲህ እስራኤል ደግሞ ጦርነቱን የምታቆምበትን አጋጣሚ ፈጥሯል የፈጠረው ደግሞ በግልጽ የፕሬዚዳንት ዶናልድ ትራምፕ አካሄድ ስለሆነ በቀላሉ የምናየው አይደለም። ስለዚህ አይዲኤፍ አረጋግጧል። ዊትኮፍ፣ በተለይም ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ በመካከለኛው ምስራቅ የሳቸው አማካሪ ስቲቭ ዊትኮፍ አይዲኤፍ ከሙሉ በሙሉ ሆስቴጆች ከተለቀቁ በመጀመሪያው ዙር ሙሉ በሙሉ አይዲኤፍ የእስራኤል ጦር እንደሚወጣ አረጋግጠዋል። ይህን ደግሞም አለማድረግ አይቻልም። አሁን ዊትኮፍ ወይም ነ ስቲቭ ዊትኮፍ ይህን ካሉ በኋላ በምንም አጋጣሚ ከዚህ በኋላ የእስራኤል ጦር ጋዛ ውስጥ አይቆይም ማለት ነው። ምክንያቱም አሜሪካ ጋር መጋጨት ስለማይፈለግ ሁኔታውም በዛ ልክ ጫና ስለሚፈጥር፣ ኤንዌይ አሁን ተኩስ አቁሙ ተግባራዊ ሆኗል። ምክንያቱም የእስራኤል ካቢኔም ይሄን ነገር አረጋግጧል ወይም ደግሞ አፕሩቭ አድርጓል። ቢያረግም ባያረግም ደግሞ ፕሬዚዳንት ዶናልድ ትራምፕ ይህን ነገር ስላስቀመጠ በግልጽ ተቀምጧል። ና የእስራኤል መከላከያ ሚኒስትር ኢዝራኤል ካት የመጀመሪያው ፌዝ ዊዝድሮው የሚደረገው ያ ማለት የሎ ላይን የሚባል አለ። በየሎ ላይን የሎ ላይን እንግዲህ ቀይና ሰማያዊ መስመር ነው አይደል ያለው ለሰላምና ለጦርነት። ስለዚህ የሎ ላይን መሀል ላይ ባለው ወደ የሎ ላይን ወደሚባለው ወደ መካከለኛ አይነት ቀጠና ሁሉንም በግራም በቀኝም በእስራኤል አካባቢ ያለውንም በጋዛ አካባቢ ያለውንም ሁኔታ የመቆጣጠር የሚችል ሀይል የሚችሉት ሀይሎች የሚሰፍሩበት ቦታ ላይ ይንቀሳቀሳሉ የሚል ሀሳብ ሰጥተዋል። ኤኒዌይ ይሄኛው በጣም ትልቅ ተስፋ የሰጠ ጉዳይ ነው። በሰባ ሁለት ሰዓታት ወይም ደግሞ በሶስት ቀናት ውስጥ ፕሬዚዳንት ዶናልድ ትራምፕ እንዳሉን ሰኞና ማክሰኞ ሰኞ ሁሉም ታጋቾች ተለቀው ያልቃሉ ተብሎ ይታሰባል። ከዛም በኋላ ያለውን ደግሞ ሌላ አጋጣሚዎች መልካም ጉዳዮች ሊፈጠሩ እንደሚችሉ ያሳያል። ስጋቶችን በእርግጥ ይነሳሉ፣ የማይነሱበት አጋጣሚ የለም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ጋዛ ዊል ቢ ዲሚሊታራይዝድ ብለዋል። ጋዛ ከምንድነው ዲሚሊታራይዝድ መሆን አለባት ወይም ደግሞ ከጦር ትጥቅ ነጻ የሆነች ጋዛ ትፈጠራለች። እንግዲህ ሀርድ ኢፍ ኒዲድ አስፈላጊ ከሆነ አሁንም በዛ ይቀጥላል የሚል ሀሳብ ነው የሰጡት። ግን ይሄኛው መልካም አይነት አጋጣሚን የፈጠረ ስለሆነ ችግሮች ይመጣሉ ተብሎ አይታሰብም። በሺዎች የሚቆጠሩ የተፈናቀሉ ዜጎች ወደ ጋዛ ከተማ እየተመለሱ ነው። በጣም ዲቫስቴሽኖቹን ስትመለከቷቸው እጅግ ብዙ ጉዳዮች አስፈሪ ቢሆኑም ግን እየተመለሱ ነው። አሁን ወደ ሰሜን ወደ ተለያዩ አቅጣጫዎች ወደ ቀደመ ቦታቸው ምንም እንኳን ሲሄዱ ፈርሶ ቢያገኙትም ትናንት በነገርኳችሁ መሰረት ብዙ ጉዳዮች የወዳደሙ ቢሆንም ግን በህይወት መኖርም ትልቅ ነገር ስለሆነ ህይወት ሲኖር ነው ሁሉም ነገር የሚኖረው ና በዚህ መንገድ ሊቀጥል እንደሚችል ወይም ደግሞ ሰዎች እየተመለሱ ይገኛል ና አንዳንድ ቪዲዮዎችን ስትመለከቷቸው ገብታችሁ ማየት ትችላላችሁ። ብዙ የምትመለከቱ የሚገባችሁ ጉዳይ አለ ይሄኛው እጅግ መልካም ሁኔታዎችን የፈጠረ ስለሆነ በጣም ሰፋ አድርጎ ማየት ስለሚያስፈልግ ነውና የፍልስጤሞች መመለሳቸው። በነገራችን ላይ አንድ የፍልስጤም ዜጋ ከዚህ በፊት በነበረው ትሬንድ ቢያንስ ከአስር እስከ አስራ አምስት ጊዜ ከቤት ንብረቱ ተፈናቅሏል። ያ ማለት አሁን ሰላም ነው ተብሎ ወደ ሆነ ቀጠና ወይም ደግሞ ሴፍ ዞን ተብሎ ወደሚታሰበው ቦታ ከሄደ በኋላ እዛ ላይ ደግሞ ጦርነት ሲቀሰቀስ፣ እዛ ላይ ደግሞ ችግር ሲፈጠር ተነስቶ ወደ ሌላ አካባቢ ለመሄድ ተገዷል ይገደዳል በዚህ ሁኔታ ከ ከአስር እስከ አስራ አምስት ጊዜ አንድ ግለሰብ ለመፈናቀል ተገዶ ነበርና አሁን ሰላም እዛ አካባቢ ስለሚሰፍር ይሄኛው ጫና በእርግጥም መልካምና በጎ አጋጣሚ የተፈጠረለት ስለሆነ ብዙ ተስፋዎች በተለያየ አጋጣሚ እየታየ ይገኛል። ግን የዓለማችን መገናኛ ብዙሀን ደግሞ በተለያየ አጋጣሚ ደግሞ በተለያየ ሁኔታ በተለያየ አመለካከት ጫና ሊፈጠር የሚችል ጉዳይን ደግሞ ሲያነሱ ታያላችሁ። እንግዲህ ለሚቀጥሉ ሰባ ሁለት ሰዓታት ሊከሰቱ የሚችሉ ጉዳዮችንም ግምት ውስጥ ማስገባት ይቻላል እና እንግዲህ ቢያንስ በሰባ ሁለት ሰዓታት ውስጥ ተጀምሯል። ያ ማለት ተኩስ አቁም ኤፌክቲቭ ከሆነበት ከሰዓታት በፊት ጀምሮ ሰባሁለት ሰዓታት እየተቆጠረ ነው። ሰባሁለት ሰዓታት እየተቆጠረ ነው ስላችሁ፣ ሶስት ቀናት እየተቆጠረ ነው። እስከዛ እንግዲህ ሀያ ሆስቴጆቹ ወይም ደግሞ በቁጥጥር ስር በሀማስ ቁጥጥር ስር የዋሉት ሀያዎቹ ይለቀቃሉ ማለት ነው ዴ መስት ቢ ሃንድድ ኦቨር ባይ ሎካል ታይም ያ ማለት አስር በኤስቲ በሚባለው ሰኞ ድረስ ይለቀቃሉ ተብሎ ይታሰባል። እንግዲህ በኤግዛክት ዲቴይል እስካሁን በምን መንገድ እንደሚለቀቁ ክሊር የሆነ ጉዳይ የለም ግልጽ የሆነ ጉዳይ የለም። ግን የመለቀቃቸው ነገር ሳይታለም የተፈታ ነው። ምክንያቱም ፕሬዚዳንት ዶናልድ ትራምፕ አረጋግጠዋል። ስቲቭ ወትኮፍም የእሳቸው ልዩ መልክተኛም በዚህ በኩል ሐሳባቸውን አስቀምጠዋል። እና እንግዲህ በዚህ ፕሮሰስ መካከል ሪሊዝ ይደረጋል። ሪሊዝ ሲደረግ 250 ፍልስጤማውያን ፕሪዝነርስ ሰርቪንግ ላይፍ ሰንተንስ ኢን ኢስራኤል ጃስ 1700 ዲቴይንስ ፍሮም ጋዛ ይለቀቃሉ። ያ ማለት እንግዲህ ቅደም የነገርኳችሁ እስከ አስክሬኖቹ 48 በህይወት ያሉት 20 አስክሬን 28 ሲለቀቁ፣ እስከ ሰኞ እስራኤል ደግሞ 250 የሚሆኑ ፍልስጤማውያንን የህይወት ዘመን ወይም ደግሞ እድሜ ይፍታ እስር የፈረደችባቸውን 250ዎቹን ጨምሮ 250ዎቹን ጨምሮ 1700 ከጋዛ የወሰደቻቸውን ወይም ደግሞ የተያዙትን ትለቃለች ማለት ነው። በዚህ ደግሞ ስድስት መቶ የሚሆኑ ትራክስ ወይም ደግሞ የጭነት መኪኖች ጭነቶች፣ ስድስት መቶ የሚሆኑ የሁማኒታሪያን ድጋፍ የያዙ ወደ ጋዛ ዴይሊ ከአሁኑ ሰዓት ጀምሮ እንደሚገቡ ደግሞ እስራኤል አረጋግጣለችና ይሄኛው በጣም ዓለም ፖለቲካ ላይ መፍትሄ የመጣበት ትልቁ ጉዳይ ሆኖ ተመዝግቧል። ይሄኛው ግን ቀላል ተብሎ የሚታሰብም አይደለም። ይሄ ተኩስ አቁም ተግባራዊ መደረጉ ደግሞ ይሄኛው ቱ ስቴት ሶሉሽን የምንላቸው እስራኤልና ሀማስ የገቡበት ሰጥ አገባ እነዚህ ሁሉ ጥያቄዎች ውስጥ የሚገቡ ነው። በምን በምንድን ነው የተስማሙት ተብሎ ጥያቄ ከተነሳ ጋዛ ላይ ሀማስ አስተዳደሩን አይወስድም ወይም ደግሞ ትጥቅ ይፈታል። ይሄ ኦፍ ኮርስ በቃ ሁላችሁም ወይም ደግሞ በዚህ ጉዳይ ላይ ሀማስ ትጥቅ አይፈታም የሚል በጣም ሰፊ ትንታኔ ተጽፎ በአማርኛ እየተመለከትኩ ነበረ። ዚስ ኢዝ ፎልስ ናሬሽን እውነት አንደርስታንድ ማድረግ ያለባችሁ ሀማስ ትጥቅ አይፈታም አይደለም ጉዳዩ። ሀማስ በቃ አሁን ጋዛን ማስተዳደር አይችልም። በብዙ መንገድ፣ በስምምነትም በሉት በጉልበትም በሉት በምንም በሉት ከዚህ በኋላ ጋዛን አያስተዳድርም። ይህን እርግጠኛ ሆናችሁ እናንተ መውሰድ አለባችሁ፣ ቢኮዝ ስምምነቱ በዛ ልክ የተቃኘ ስለሆነ አንዳንድ ሰዎች አይፈታም የሚል የውሸት ጃስቲፊኬሽን ይሰጣሉ። ዋይ ለምንድን ነው እንደዛ የሚደረገው? አንደኛ እናንተ እውነቱን ማወቅ ስላለባችሁ ይፈታል ስለሚፈታ ነው የነገርኳችሁ ኔ ስምምነትም ራሱም ስለተስማማ ነው። ምናልባት ሀማስ ባይስማማ እንኳን አሁን ያለ ሁኔታ እንደዛ ማድረግ ይችላሉ ስትሉ አይችልም። እውነቱን መናገር ስናም እናንተም ማወቅ ስላለባችሁ ነው እና ይህ ግራ ቀኝ መመልከት ያስፈልጋል። አንዳንድ ሰዎች ፍላጎታችን ስለሆነ ሀማስ አይፈታም ስላለን አይፈታም ማለት አይደለም። መሬት ላይ ያለው ሀቅ ሌላ ስለሆነ ግን ደግሞ በጋዛ ሰዎች መጨከንም እንደው ፐርሰናል የሆኑ ብዙ ጥያቄዎችን ያስነሳል። የጋዛ ሰዎች እንደው እንደው ምንም አይነት እንደው ህይወት እንደሌላቸው ምንም አይነት እንደው ችግር እንዳልተፈጠረባቸው ሀማስ ትጥቅ አይፈታም እያሉ ሀማስን እያበረታቱ ኦፍኮርስ ሌላ ጉዳይ ቢሆንም ጉዳዮችን እንደው በዚህ መልክ ማሳየት እጅግ አስቸጋሪ ነገሮች እየተመለከትኩ ነበር እና ኤንዌይ ሰላም ማምጣት የሚችል ኢንቫይሮንመንት የፈጠረ ነው። ይሄን ያልኳችሁ በቃ እውነታው ያ ስለሆነ ነው። በሌላ በኩል እስራኤል እያደረገቻቸው የነበሩ የሄደችባቸው ርቀቶች ሰዎችን በዛ ልክ ከ67 500 በላይ ሰዎች እዛ አካባቢ ህይወት ሲቀጠፍ እንደው እስራኤል በቃ በጣም የብለሲንግ ስራ ሰራችም እያልኳቸው አይደለም፣ አደለም። ደስ ድቫስተቲንግ የምታውቁት ነው፣ እጅግ አስፈሪ ነው። ማንም ሰው አክሰፕት ሊያደረገው የሚችልም አይደለም። ሀማስም ደግሞ ኦክቶበር ሰብን ላይ ወይም ደግሞ 2016 በእኛ ቁጥጥር ያ ማለት መስከረም 26 ላይ የፈጸመው ጥቃት እንደው በጣም ጥሩ ነው፣ ይሄ በቃ ብለሲንግ ነው ተብሎም አደለም። ብዙዎቹ ሁሉም፣ ሁለቱም ኃይላት አስፈሪ የሚባል ጥቃት የሚሰነዝር ስለሆነ መጥፎ አጋጣሚዎችን የፈጠረ ስለሆነ ከዚህ የአንጻር ጉዳዩን መመልከት ስለሚያስፈልግ ነው። እና እነዚህ እነዚህ ሁኔታዎች ምናልባት ሁኔታዎች በጎ ሆነው ሊቀጥሉ እንደሚችሉ ፍንጭ ይሰጣሉ ወደ ተመልካቾች። እያንዳንዱ ጉዳይ ግን በቀላሉ የሚታይ አይደለም። ሀማስ ተስማምቷል። ሀማስ አሁን የጋዛው ተኩስ አቁም ተግባራዊ መሆን ጀምረዋል። ጋዛ ላይ ተኩስ ቆሟል በሚል ራሷ አረጋግጧል። እስራኤልም ጦሯን እያስወጣች ነው። ስለዚህ በእስራኤልም በሀማስ በኩልም አሁን ጦርነት የለም የሚል ግልጽ የሆነ መረጃ ሰጥቷልና ይሄኛው በጣም አዎንታዊ አለማችን ልትደሰት የምትገባበት ጉዳይ እንጂ ለምን ጦርነቱ ቆመ ብሎ የሚያስፈራ ወይም ደግሞ ሌላ አይነት ነገር ጉሰማ ውስጥ የሚያስገባም አይደለም። የጋዛ ፖሊስ በጣም በሚገርም ሁኔታ ጋዛ የጋዛ ፖሊስ ጋዛን የሚያስተዳድረው ማን ነው የሚለው ጥያቄ እንዳለ ሆኖ ከዚህ በኋላ የጋዛ ፖሊስ የእስራኤል ጦር በወጣበት አካባቢ ሁሉ ፖሊስ እንደሚያሰማራ በግልጽ አስቀምጧል። ሊቆጣጠር ማለት ነው። ዛት ኢዝ በጣም ፍሩት ፎ በጣም በቃ ጄኔ የሆነ ሀሳብ ነው። ምክንያቱም ፍልስጤማውያን ወይም ደግሞ የጋዛ ሰዎች እዛ ላይ ሰላማዊ በሆነ መንገድ ህይወታቸውን እንዲመሩ በር ይከፈትላቸዋል። እጅግ በጣም ፖስቲቭ የሆኑ ነገሮችን አለም እየተመለከተች መሆኑን የሚጠቁም ነው እና ብዙ ጥያቄዎች የሚነሱበት አጋጣሚ ይኖራል ኦፍ ኮርስ ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ በዚህ ሂደትና በዚህ አጋጣሚ ብዙ ስራዎችን ስለሰሩ ሊመሰገኑም ይገባል። ብዙ ጥያቄዎች እንዳሉ ቢሆንም ሁለት መቶ የሚሆኑ ወታደሮቻቸውን እንግዲህ ፕሬዚዳንት ዶናልድ ትራምፕ አሰልፈው በተለያየ አጋጣሚና ስራዎች ውስጥ ተሰማርተው የጋዛውን ጉዳይ ፋሲሊቴት ያደርጋሉ፣ የጋዛው ጉዳይ እንዲፈጸም ያደርጋሉ። የተለያዩ ሀገራት በተለይም የካታር በተለይም ደግሞ የቱርክ በተለይም ደግሞ የግብጽ ወታደሮች እዛ አካባቢ እንቅስቃሴ እንደሚያደርጉ ይነገራል። ኤን ዌይ ተኩስ አቁሙ ተግባራዊ መሆን ጀምሯል። ስለዚህ ኢዝራኤል አርሚሴስ ጋዛ ትሩስ ወን ኢንፌክት አት ናይን ጂኤምቲ ስላሉ ማለት ነው እንግዲህ ተግባራዊ መሆን ተጀምሯል። ጦራቸውም እየወጣ ነው። አንዳንድ ጥያቄዎች ሊነሱ ይችላሉ። ስድስት መቶ ቶ የኤር ትራክስ ከዛሬ ጀምሮ የእርዳታ ድርጅቶች ይገባሉ። ጀርመን ደግሞ ሰላሳ አራት ሚሊዮን ፎር ሁማኒታሪያን ሪሊፍ 34 ሚሊዮን የአሜሪካ ዶላር ለመስጠት ቃል ገብታለች። የጀርመን ቻንስለር ወይም ደግሞ መራሄ መንግስት ፍሬድሪክ ሜርዝ ይህን ብለዋል። 29 ሚሊዮን ዩሮ ማለት ነው። ስለዚህ ኢሚዲየት ሁማኒታሪያን ኤድ ለጋዛ ሰዎች እንደሚገባ በግልጽ አስቀምጠዋል። ይሄኛው በጣም እጅግ የተባረከና ዓለም በበጎ እየተመለከተችው ያለችው አይ ማይሰልፍ ኔ በግሌ ብጠይቁኝ እንደዛ በግልጽ ደስ የሚሉ ነገሮች እየተመለከትኩ ነው እና ሰቨን ባዲስ ሪከቨር ቱዳይ ኢን ጋዛ ሲሪ የሚሉ ሀሳቦችም እየወጡ ነው። ያው እንግዲህ አንዳንድ ሚዲያዎችም የራሳቸውን ናሬሽን ትርክት ማስቀጠል ይፈልጋሉ። እንደ ጦርነቱ እንዲቆም የማይፈልግም አለ በጣም በሚገርም ሁኔታ ና ኤኒወይ ይሄኛው በጣም አለምን ጮቤ እያስረገጠ ምናልባት ደግሞ ይሄኛው ጉዳይ እንደው በሰላም ተጠናቆ አለማችን መፍትሄ ልታመጣበት ትችላለች ወይ የሚለውንም ደግሞ ተስፋ የሰጠ ጉዳይ ሆኖ ተመልክቻለሁ። እና ከዚህ አንጻር በጣም ብዙዎች በተለያየ አቅጣጫ በበጎ እየተመለከቱት ነው። ይሄኛው ግን ጋዛ ላይ ብቻ የሚቆምም አይደለም ውድ ተመልካቾች፣ ምክንያቱም የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሄዱበትን ርቀት ያህል የሩሲያው ፕሬዚዳንት ቭላድሚር ፑቲን ደግሞ አንዳንድ ሀሳቦችን እያነሱ ይገኛል። ምንድነው ያሉት ፑቲን እስራኤል አንድ ሀሳብ ነግራኛለች። ምክንያቱም ከኢራን ጋር በተለያዩ ጉዳዮች ላይ ወይም ደግሞ ኢራን ጋር ጦርነቱ የመግባት ፍላጎት እንደሌላት ንገሩልኝ ብላለች እስራኤል የሚል ሀሳብ ፕሬዚዳንት ቭላድሚር ፑቲን ወይም ደግሞ በአማካሪያቸው አማካኝነት ሀሳብ መስጠታቸው ተሰምቷል። እና እነዚህ ሁሉ የዓለምን የፖለቲካ አውድርን ሊቀይሩ ይችላሉ ተብሎ የሚታሰቡ ጉዳዮች ናቸው። ግን በጣም ሰላማቸው ከመቼውም ጊዜ በላይ የዓለምን ሰላም ሊያመጣ የሚችል እርምጃ ሆኖ ተመዝግበዋል። ብዙዎች ግን ጥያቄ የሚያነሱባቸው ጉዳይ አሉ። ጥያቄዎች ያው አያርፉም፣ የሚያርፍም አይደለም እንደምታውቁት። እነዚህ ምክንያቱም የሞስኮን ፖለቲካን ብቻ ወይም ደግሞ የዋሽንግተንን ፖለቲካን ብቻ ማየትም አይደለም። ና እስራኤል አስኪር ቱ ዲሊቨር ሜሴጅ ፎር ኢራን የሚሉ መረጃዎች የሚወጡ ነበር። ና ለኢራን መልእክት እንዲተላለፍ ጠይቃለች። የጠየቀችው ደግሞ ያው እንግዲህ ከኢራን ጋር አብሮ ማን እንደሚሰራ የምታውቁት ስለሆነ ፕሬዚዳንት ቭላድሚር ፑቲን ናቸው። ኤኒዌይ እስራኤል አስገዝ ዳሊቨር ሜሴጅ ቱ ኢራን ኦፍ ኖ ዲዛየር ፎር ዋር ጦርነት ውስጥ የመግባት ፍላጎት እንደሌላት ፕሬዚዳንት ቭላድሚር ፑቲን ነግረውኛል የሚል መረጃ እየወጣ ወይም ደግሞ ከእስራኤል ፖለቲከኞች በኩል ተነግሯቸዋል። የሩሲያ ፕሬዚዳንት ቭላድሚር ፑቲን እስራኤል መሪዎቿ ሪኩዌስት ጠይቀውኛል፣ ኢራን አንድ ዊሽ ቱ ኢዝ ቴንሽንስ ውጥረቱን ለማርገብ እንጂ ለማባባስ ፍላጎት እንደሌላቸው የእስራኤል ፖለቲከኞች መሪዎች ደግሞ ለኢራን ንገርልን ብለውኛል የሚል ሀሳብ ደግሞ ፕሬዚዳንት ቭላድሚር ፑቲን በግልጽ አስቀምጠዋልና እንደዚህ ጉዳዮች እስራኤልን በእርግጥ አሁን ጉዳዩን ለማርገብ ፍላጎት እንዳላትም የሚያሳይ ሆኗልና ምናልባት እንግዲህ አለማችን ሰላም የምትሆነው በዚህ አጋጣሚ እንደሆነ ይነገራል። አንዋይ እኔ ዛሬ ከመቼም ጊዜ በላይ በጣም ደስ የሚል ዜና ምድራችን ላይ ተሰምተዋል። ለዚህ ደግሞ ትልቅ ሚና የተጫወቱት ራሳቸው ፕሬዚዳንት ዶናልድ ትራምፕ ናቸው ብሎ መውሰድ ያስፈልጋል። ትራምፕን እዚህ ላይ አለማድነቅ አይቻልም። እውነት ነው የምነግራችሁ። ትራምፕን በተለያየ መንገድ ልተችቸው እኔም ጭምር በዚህ በዚህ በዚህ ብዬ ብቆጥር አንድ ሺ ጉዳዮችን ላነሳ እችላለሁ። ስህተት ናቸው ብዬ የምወስዳችሁ ግን የጋዛውን ጉዳይ በዚህ ልክ ማስቆም መቻላቸው እጅጉን የሚያስደንቅ ነው። ምክንያቱም አላየንም፣ ማንንም አላየንም። ይህን ጦርነት ላለፉት ሁለት ዓመታት ያስቆመ ኦንሊ ፕሬዚደንት ሪፐብሊካን ዶናልድ ትራምፕ ትራምፕ ብቻ ናቸው ያሉት። እና ውድ ተመልካቾቻችን እንግዲህ በጣም በዚህ ጉዳይ ላይ ተመልካቾች ደግሞ በጣም ቅርብ ናችሁ ያሳስባችኋል ጉዳዩ ና ይህን ስለተመለከታችሁም እጅጉን አመሰግናችኋለሁ። የቱርክም ጦር እንግዲህ የተለያዩ እንቅስቃሴዎች ሊያደርግ እንደሚችል ተነግሯል። ንዋይ ይኛው አለማችን ላይ በጣም ደስታ ያጫረ ዜና ሆኖ አግኝቸዋለሁ ንክ ቨርማች እንዴድ መልካም